የሲዳማ ክልል አመራሮች እጣ ፈንታቸው ምን ይሁን? የክልሉ ርዕሰ መስተዳደር አቶ ደስታ ለዳሞ፣ የከተማው ከንቲባ መኩሪያ ይመርሻ፣ እናም እናም በሙስና ጉዳይ ከፊት ያለው አብራ መርሻሉ፣ የክልሉ ሰላምና ጸጥታ ኃላፊ አለማዮ ጢሞቴዎስ አሁን ከገቡበት ማት እንዴት ይወጣሉ? እኛ አመራሮች የሲዳማን ራሱን በራሱ የመስተዳደር ትግሉ ፍሬ በላን ባሉበት ሰዓት የተሾሙ የክልሉ የመጀመሪያ ባለስልጣናት ናቸው። በአመራሮች ላይ የተነሳው ያለው የሙስና ሰነድ እጅግ አጀብ የሚያስብል ነው። ሙስና እነሱ ጋር ተደብቆ የሚደረግ ነውር ወይም ሌብነት አይመስልም። በደማቋ ከተማ በሐዋሳ መቀመጫ አደረገችው የሲዳማ ክልል ለባለ ስልጣናት ከአባታቸው ርስት የቀረበች የግል ገንዘባቸው ነች። ከባለ ስልጣናት መሃል አንድ ሰው ንፋስ ለመቀበል በከተማ እየተንቀሳቀሰ እየተንሸራሸረ ድንገት ያማረ ቦታ ካየ ቀጣይ የሚያደርገው ፕሮሰስ ባለቤቱን አፈናቅሎ የራሱን የማድረግ መንገድ መፍጠር ነው። ለነገሩ መንገዱን ብዙ አያስቸግርም። ባለስልጣናት ማለት ስልጣኑ ያዩበትና የተቀበሉበት መንገድ ግራ እየተጋባ የመጣ ጉዳዩ ነው። ክልሉ ራሱን በራሱ መስተዳደር ከጀመረ አሁን ስድስተኛ ዓመቱ ነው። በዚህ ስድስት ዓመት ውስጥ ለራሳቸውና ለህዝቡ ያደረጉትን ነገር እንዘርዘን። ለህዝቡ ያደረጉትን ነገር እንደሚቀጥለው ነው አሁን ላይ በሐዋሳ ከተማ ላይ በዋናው መንገዶች በዋና መንገዶች በነጻነት መንቀሳቀስ አይቻልም። የሚለምኑት ለማየት እንኳን የሚያሳስቡ ጨቅላ ህጻናት እግር ላይ የተጠመጠሙ የዳቦ በመጠየቅ መንቀሳቀስ ይከለክላሉ። እናቶች ከና ራስ ልጆችን አዝዶ ልመና ወጥቷል። ሲዳማ ማለት ልማናን የማይወቅ ህዝብ የነበረ ነው። እንደዚህ ለማኝ የሆኑት በዚሁ ስድስት ዓመት ውስጥ ነው። የተለያዩ ፕሮጀክቶች በጀቱን ሻይቡና ብሎበት በቆርቆሮ የታጠሩ ቦታዎችን እንደ ጉድ ይታያሉ። በቀላሉ ያቺ ደማቁ ሐዋሳ ወዝ አታለች። የሥራ ቦታዎች ተዘግቷል፣ ቀዝቅዟል። ሐዋሳን በልተው ስም ብቻ ቀርተዋታል። በአዘቦት ቀንም ካላንደር የዘጋባት ከተማ መስላለች። ከተማዋ አንድ ነገር ጎድሏል፣ እሱም መልካም አስተዳደር ነው። አሁን ደግሞ አመራሮቹ ለራሳቸው ያደረጉትን ነገር እንዘርዘር የትግሉ ፍሬ የሆነችው የሲዳማ ክልል የመጀመሪያ ርዕሰ መስተዳደር የሆነው አቶ ዳስታሌ ደግሞ ለራሱ ያደረገው ነገር ትንሽ ከበድ ይላል። ተቸግሮና ተጨንቆ ያለችውን አጠራቅሞ ከእሸት ቡና ፕሮጀክት ላይ የራሱ ባወጣው ፍቃድ ውጭ ሀገር ካሉ ነጋዴዎች በተሰጠው በሙስና ብር 300 ሚሊዮን ብር በሀገር የአሜሪካ መኖሪያ የተሰራ እንጂ ብዙም አልደለውም። በነገራችን ላይ 300 ሚሊዮን ብር ማለት በጣም ትንሽ ነች ለሱ ለእኛ ግን ለሁለት ዓመታት ሙሉ የሲዳማን ሕዝብ እንዳይራብ ማድረግ ብትችል እንጂ ያን ያህል ጥቅም ላይ ላይ አትውልም። ከትዳስታ ላይ ደግሞ ደግ ናቸው። ከተለያዩ ክፍለ ከተማዎች 7000 ካሬ ሜትር መሬት በራሳቸው ስም ቢያደርጉም ጨካኝ አላልናቸው ናቸው። ከሁለት መቶ በላይ አቅመ ደካማዎችን አባወራዎችን ከሚኖሩበት ከቀበሌ ቤት አፈናቅሎ ለራሳቸው ዘመዶች ያውም ከገጠር ከሚኖሩበት አምጥቶ ያድል እንጂ ያን ያህል ክፉ አላልናቸው አሁን እየመራን ሳይሆን እየተበቀሉን እየመሰለን የመጣው መሪ ነው። በአጠቃላይ ሐዋሳ ላይ እየተገነባ ያለ ነገር ከተመለከታችሁ ከሶስቱ ባለስልጣናት አንዳቸው ነው፣ ወይንም በሚሊዮን ጉቦ የተቀበሉት ፕሮጀክት ነው ማለት ነው። በአዲስ አበባ ቦሌ ያለውን ቅንጡ መኖሪያ ቤቱን ያልነገርኳችሁ ታውቃላችሁ ብዬ ነው። ደስታ፣ አብርሃም አለማየውና ማኩሪያ እነዚህ ማለት በሐዋሳ ላይ እጣ እየተጣጣሉ ይሄንን ቦታ እንወስዳለው የእኛውንም ቦታ እንወስዳለው እያሉ መሬት ምሬት የምነጥቁ ባለሥልጣን ብቻ ሳይሆን ባለሴጣናችሁም ሆኗል። ከስንት ትግል በኋላ በአርቲስት ቶክቾ ተነሳሽነት ግምገማ እየተደረገ ቢሆንም ሰዎቹ ግን አሁንም ገንዘብ በማሸሽ ተጠምዷል። ገንዘብ በሚያሸሹበትም ወቅት በተለያዩ በዘመድ ስም የተመዘገቡ መሬቶች አሁን ላይ በአዋሳ እርካሽ እየተሸጡ ይገኛሉ። ከነዚህ መሃል ቶኪቾ በራሱ በቲክቶክ ፔጁ እንደነገረን 32 ሚሊዮን አውጥቶ አንድ ግለሰብ መሬት እንደገዛ ተነግሯል። ታዲያ አሁን አራተኛ ቀኑን የያዘው ግምገማ ሲያልቅ የባለስልጣናት ጉዳይ ማረሚያ ሊሆን እንደሚችል ብዙ ግምቶች የተሰጡ ይገኛሉ። ምክንያቱም የተለያዩ የሙስና ሰነዶች በእጃቸው ናቸው ያሉትን ገንዘቦችንና መሬቶችን ለማጥፋትም እየታገሉ ነው። አሪፍ ይሰራሉ የተባሉ መልካም ሰዎችንም እያባረሩ እንዳይጠቀሙ ከሀገር እንዲወጡ እያስገደዱም ይገኛሉ። ዘፈኙም አክቲቪስቱም እየታሰረ ነው። ውጭ አገር ቤት አለው የተባለው የክልሉ ርዕሰ መስተዳድር የሆነ አቶ ዳስታሌ ደግሞ ውጭ ሀገር ቤት ይኑረው እንጂ ውጭ ሀገር መሄድ እድሉን የሚያገኝ አይመስለኝም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በባለፈው ጊዜ አቶ ደስታሌ ደግሞ ከሀገር እንዳይወጣ ልምባስ ጥሪ አቅርቧል። በዚህ መሰረት አቶ ደስታሌ ደግሞ ከሀገር እንዳይወጡ ታግደዋል ማለት ነው። ይህ ማለት የተሰጡ መረጃዎች ፍንጭ አግኝተዋል ማለት ነው። ይህ ሆኖ ሲያበቃ ብዙዎቻችሁ መቆያቸውና መኖሪያቸው ማረሚያ ቤት ቢሆንም የህዝብ ሀብት በግፍ ዘርፏልና የት እንዳደረጉ መጠየቅ እንዳለባቸው የሲዳማ ህዝብ ጥያቄ ነው። የተወደዳችሁ የውድ ጃሾ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። የሰዎችንም የባለስልጣናትን መጨረሻ እየተከታተለን የምናቀርብላቸው ይሆናል። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ፣ ሀሳብ አስተያየታችሁንና ጥቆማቸውን በኮሜንት ሴክሽን ላይ አስቀምጦ እያልኩኝ እንደዚህ አይነት መረጃ እንድደርሳችሁ ደግሞ ደውል ምልክቷ እንድታበሩ አስታውሼ እማበቃ ይሆናል። ይህ ጃሾ ሚዲያ ነው።